ቅንጭላታችሁ ውስጥ በምንም ነገር የማይመጣውን ነገር አሳስቦ እንድትሰሩት ያደርጋል፣ እንድታደርጉ ያደርጋል። የሰውም ልጅ የሰይጣንን ተግባር ያሰራል። ብቻ ከባድ ነው ሁሉም ነገር ህይወት ውስጥ። አንዳንዴ በህይወታችን በጣም ብዙ ከባድ ነገር ልናሳልፍ እንችላለን። እንግዲህ ቪዲዮም እየለቀቀች አይደለም። ስደውል ስልኳ ዝግ ዝግ ዝግ ይላል። ይህንን ሶስት ቀን ሪከርድም ሳደርግላት እንደዛው እያየች አይደለም ጭራሽ። ቀላይ ያለችም ማለት ነው እና አንድ ከቤተሰቦቿ ያወራችን ልጅ አለች። እሱ ያለችውን ነግራችኋለሁ ማለት ነው። ግን በሰላም ከሆነ ና በጤንነት ከሆነ የጠፋችው ችግር የለውም ያው ባለችበት አላህ ይጠብቃት ነው ይባለው። ሌላ ምንም አይባልም። ሲቀጥል እኔ አያስችለኝም። እሷ ስትጠፋ ይጨንቀኛል፣ አልችልም። ግን ለምን እንደጠፋች ራሱ እኔ ግራ ነው የገባኝ። ያኔ አንድ ሰው ወይ ስታወሩት ሲመልስ የሆነ ነገር ሲል ከይር ይሰማል ማለት ነው እና ግን የማይታሰብ ነገር ነው እየሆነ ያለው ሁሉም ነገር አሰላሙ አሌይኩም ወረህመቱላ በረካቱ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላለ፣ ሀገራችንን ሰላም ያደርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድነው ይኸው ሰሞኑ እንግዲህ ሱመያም ጠፍታለች የለችም፣ ሰላምም ጠፋች፣ ሁሉም ጠፉ፣ ሁሉም ጠፉ። እኔ ለሱመያ በመስመርም እየደወልኩኝ ስልኳ ዝግዝግ ዝግ ይላል ይህን አራት ቀን በሙሉ ማለት ነው። በዋትሳፕ የላኩት ድምፅ እስካሁን አንድ ረት እንዳደረገ ነው። ኦንላይን ማልገባችም ከገባች ራሱ ቆይታለች መሰለኝ አላውቅም። እያየች የመለሰችልኝ አይደለም ይሄ ይሄ ነገር አንዳንድ ነገር አስጨንቆኛል። እንግዲህ ያው ባለችበት ሰላም ትሆን አላህ ይጠብቃት ብቻ። ዋናው ሰላም መሆኑ ነው። ሁሉም በያሉበት ሰላም ይሁኑ። የሰው ልጅ ሰላም ከሆነ ምንም ቢል ምንም ቢሆን ሁሉም ነገር ለበጎ ነው። ኢንሻላህ ሄሩን ነገር በሙሉ የወፍቀን እላችኋለሁ። እንግዲህ በዚሁ አጋጣሚ የሆነ ነገር ላችኋለሁ ማለት ነው እና አንድ ነገር በዚሁ የማሳስባችሁ ቢኖር ወድ እህቶች፣ ወንድሞች ማለት ነው ፎቷን ለጥፍላችኋለሁ። ፋጡማ ሐሰን ከበደ ትባላለች የጃማ ልጅ ናት እና እንደ ማንኛውም ሰው ከሀገሯ ሰርታ ለመለወጥ ቤተሰቧን ለመቀየር ብላ ወደ ሳዑዲ አረቢያ በየመን በበረሃ ስደት ከመጣች አንድ ዓመት ሆኗታል። ከጠፋችም አንድ ዓመት ሆኗታል ማለት ነው። ይችን እህታችንን ቤተሰቦቿ ከዛሬ ነገ ድምጿ እንሰማለን እያሉ በጉጉት ላይ ይጠብቃሉ ማለት ነው እና ይችን ፋጡማ ሀሰን ከበዴን ያያችሁ የሰማችሁ ካላችሁ፣ የምን ድንበር ላይ ከደረሰች በኋላ ድምጿ ጠፍቶባቸዋል። ለቤተሰብም አልደወለችም። እሷንም እዚህ ቦታ ላይ አየን የሚል ሰው እስካሁን አልደወለላቸውም። እና ቤተሰብ የልጃቸውን ድምፅ ለመስማት ከዛሬ ነገ እያሉ በጉጉት እየጠበቁ ስለሆነ ይችን እህታችንን ያያችኋትም የሰማችኋትም ካላችሁ ድንበር ላይ እንደደረሰች ተወርዶ ከዛ በኋላ ነው የጠፋችው፣ ኮሜንት ላይ እንድታሳውቁን በትህትና አጠይቃለሁ። ሲቀጥል ደግሞ እንግዲህ ሱመያ ቪዲዮም እየደቀቀች አደለም፣ ስልክም እየመለሰች አደለም። ሁለ ነገሩ በቃ ይጨንቃል፣ ያሳስባል። አንዳንድ ሰዎችዬ በቃ ተለማምዳችሁ ተነፋፍቃችሁ የምትገናኙትና በዛው ጭልጥ ተባብላችሁ የምትጠፋፉት ሰው በጣም ነው የሚገርመውም የሚያሳዝነውም። እኔ የሱመያን መጥፋት ላምን አልቻልኩ። ማመንም አልፈልግም። ለምን? እኔ ከልቤ ስለምወዳት በቃ ሁለ ነገሯ መጥፋቷም ሁለ ነገሯም ያስጨንቀኛል። ግን ስልክ ስላልመለሰችልኝ ከልብ ነው የምላችሁ፣ እውነቴ ነው የምላችሁ። በጣም ነው የጨነቀኝ፣ በጣም ነው የከፋኝ። ብቻ አላህ ባለችበት ሰላም ያድርጋት፣ እሷንም ልጆቿንም አላህ ይጠብቃቸው። ሁሉም እንግዲህ ሰላም ይሁኑ። ሰላምም እንግዲህ ጠፍታለች። የት እንዳለች ራሱ ዱካ አይታወቅም። ሰናአትውም ተውጣ ኢትዮጵያ ትግባ፣ የት እንዳለች ራሱ እኔ ራሴ አላውቅም። እሷ ራሷ ስደውልላት ስልኳን አትመልስም ስልኳ ይጠራሉ ወይስ አይጠራ አላቅም ዝግ ነው እንደው የሁላቸው ዝግ ምን የሆኑ እንደው ምን እየተፈጠረ እንደው ራሱ ምንም ማወቅ አልቻልኩም ሰዎች አንዳንዴ ግራ ያጋባል ህይወት ጥምዝምዝ ያለች መንገድ ጥምዝምዝ ያለች እንዴት እንደሆነች ራሱ የማትገባ በቃ ምን ብዬ ልንገራችሁ እኔም አንዳንዴ አላህ የሁሉ ስብስብ ለምንድን ነው እንደዚህ የተፈጠረው ጥሩ ኸይር በቃ ብዙ ነገር አሳልፈን አሁን እንደገና ገና ዝርቅምብቁ የወጣ ነገር ውስጥ ውጥምብጡ የወጣ ነገር ውስጥ የማናውቀው ነገር ውስጥ በሙሉ እዳችንን አየን እኮ። ታመስን በሰፊ ብረምጣት እንደዚህ ታመስን እንዳሻሩ። ይሄ ሁሉ ነገር ግን የሆነው ለምንድን ነው ብዬ ራሴን እጠይቃለሁ። አንዳንዴ ራሴን በጣም እጠይቃለሁ። ለምን ምንስ ስለሆነ ነው እንደዚህ የተፈጠረው? ማን ነው ስህተተኛው? ማን ነው ትክክሉ እላለሁ ግን እዚህ ላይ ማን ትክክል ማን ስህተት እንደሰራ ራሱ ማወቅ ራሱ ግራ ይገባል። በጣም ከምነግራችሁ በላይ ማለት ነው። እንግዲህ ሰኢድን ራሱ አይታችኋል። ባለፈው የኤርቀን የጀሚላን ፎቶ ይዞ የጀሚላን ፎቶ ይዞ አልጋ ላይ ተቀምጦ በትውስታ ጭልጥ ብሎ ዳውን አይቶ፣ ኢድን እንኳን እንደሰው በሰላም አላሳለፈም። ኢድን እንደሰው እንደሰው እንደ ማንኛውም ሰው ኢድም ማሳለፍ አልቻለም። ይሄ ሁሉ ነገር እየሆነ ግን እኔ ስቃዩን መርጦ ነው ወይስ ምን ሆኖ ነው? ይህንን አሁን ታዲያ ጤነኝነት ይባላል? እንደ ሰዎች አንድ ሰው ልጆቹ ሚስቱ በህይወት እያሉ ወደነሱ መሄድ ሲገባው ፎቶ ይዞ ማልቀስ፣ ፎቶ ይዞ መሰቃየት፣ ትውስታ ውስጥ የሌለ ነገር ውስጥ መግባቱን ምን አስፈለገው? አንድ ጠነኛ ሰው ይሄንን ያደርጋል ብላችሁ ታስባላችሁ እንዴ? እንደኔ አያደርግም። ይሄ ሰውዬ የዛሬ እንግዲህ የዛሬ ዓመት የዛሬ ስንት ዓመታቶች በጣም ብዙ ኢዳቶችን ከሚስቱና ከልጆቹ ከጀሚላ እንኳን ከተወለደች ስንት ኢዳ ሳልፈው እንደሆነ ታውቃላችሁ ሁላችሁም። ግን አሁን ላይ እዛው ነበሩበት ቤት ተመልሶ ሄደው ባዶ ቤዝ ሱመያ እንደዚህ ታደረግ ነበረ። ወጥ ሰርታ፣ ወጥ አንስታ፣ ወጥ ዝቅዝቃ የሚራ እንደዚህ ነበረች፣ እንደዚህ ነበር። ምሳ ሰርታ አይታችኋል። በምን እንደገና የድሮ የኋላን ነገር እያስታወሰ ይህንን ነገር ከማስታወስ ይህንን ነገር ከማረግ ጤነኛ ሰው ብድግ ብሎ ሩጦ ሄዶ ሚስቱና ልጆቹን አያገኙም። ግን ጤነኛ ስላልሆነ ስለታመመ ሕመሙን የሚረዳው ሰው ደግሞ የለም። ሕመሙን የሚረዳለት ሰው ማንም ሰው የለም። ለምን ታውቃላችሁ? በቃ በእጅኑን በእብደት ሁሉንም ነገር ስለሚያደርግ የሚያደርጋቸው እያንዳንዱ ነገሮች ገብ ናቸው። ትክክል ነገር አያደርግም። እሱ ስህተት ሰርቶ ሰውን አብሮት ስህተት እንዲሰራ ያስደርጋል። ራሱ ራሱ እኮ ያንን ስህተት መስራት ያለበትን ስህተት ራሱ ብቻው እንዳይሰራ ራሱ ብቻው እንዳይወቀስ ሰው አብሮ የእሱን ስህተት እንዲነካ ያደርጋል። ልክ እኔን ከአንዴ ሁለቴ እንዳስደረገኝ ማለት ነው። ግን ይህ ሁሉ እያለ ሆኖ ያው እሱን ከመጀመሪያ የምናቅ እናውቃለን። የእሱ ጤና የሚመለስበት መንገድ ራሱ አንድ ሰው ያስፈልጋል። የእሱን ጤነኝነት አረጋግጦ ወደ ቦታው እሱን ለመመለስ አንድ እኔን ያለ ጀግናውን ያስፈልጋል እሱን ጤናውን ለመመለስ ማለት ነው። ከዛ በኋላ ሱመያ ጋር ለመገናኘት ጊዜም አይፈጅም ወቅትም አይፈጅም ብዬ አስባለሁ፣ እሱ ወደ ራሱ ከተመለሰ በኋላ። አሁን ግን ወደ ራሱ ስላልተመለሰ ተመለሰ ራሱንም እየሆነ ስላልሆነ አይደለም ሱመያ መመለስ ራሱን ራሱ መመለስ ከባድ ነው። እማ በዚህ ጊዜ ማለት ነው። እኔ አንዳንዴ የሁሉም ሰው ነገር ግራ ያጋባኛል፣ ያደነጋግረኛል። ማዕከል ቦታ ላይ ሆኜ ምን ማድረግ እንኳን እንዳለብኝ የሚጠፋብኝ ጊዜ ሁሉ አለ። ልክ ድንግርግር የሚል ነገር የለም እንደዛ። የሰው ልጅ እኮ አንዳንዴ በህይወታችሁ፣ ሰውም ከሰይጣን በላይ ያሳስታል። ሰው የሰው ልጅ ከሰይጣን በላይ ያሳስታል፣ ሰዎች እናንተ ምንም ነገር ምንም ነገር ያላቀዳችሁትን ያላሰባችሁትን ነገር ሰው ግን በቃ ቅንጭላታችሁ ውስጥ በምንም ነገር የማይመጣውን ነገር አሳስቦ እንድትሰሩት ያደርጋል፣ እንድታደርጉ ያደርጋል። የሰውም ልጅ የሰይጣንን ተግባር ያሰራል። ብቻ ከባድ ነው ሁሉም ነገር ህይወት ውስጥ አንዳንዴ በህይወታችን በጣም ብዙ ከባድ ነገር ልናሳልፍ እንችላለን። እኛ ያ ሰው የሚያደርግባችሁ ነገር ለሱ ምንም ላይመስል የሚችለው ነገር ግን የተደረገበት ሰው ድጋሚ እንዳይቆም፣ ድጋሚ እንዳይነሳ፣ አቅም እንዳንሰው፣ ማንነቱን እንዲረሳ፣ በቃ ሁለ ነገሩ ዜሮ እንደሆነበት የሚያደርግባችሁ ሰው አለ። ያ ሰው ግን እመኑን የሚወዳችሁ ሰው ነው የሚጎዳችሁ ወይስ የሚጠላችሁ ሰው? ይህንን ነገር እኔ ማወቅ ራሱ ለራሴ ይከብደኛል። አንዳንዴ አንዳንዴ የሚወድ ሰው እንዴት የሚጠላ ሰው ምንም ያኔ ተጎዳሽም አልተጎዳሽም ኖርማል ነው። ግን የሚወድሽ ሰው ነው የሚጎዳሽ። ሁሌም ሰው በሚወደው ሰው ደግሞ ሲጎዳ የዛ የልቡ ስብራት አይድንም፣ ቁስሎ አይድንም። አውቃለሁ ይህንን ነገር ማለት ነው። አንዳንዴ የሰዎች ህይወት፣ በራሳችን ህይወት የማናደርገውን በሰዎች ህይወት ላይ የምናደርጋቸው ነገሮች በጣም ያስጠላሉ። በጣም እኛ እኮ በእህቶቻችንም ይሆን በወንድሞቻችንም እንዲደረግ የማይፈልገው ሰው በሌላው ሰው ላይ እንዲፈጠር የሚያደርገውን ነገር ሁሉ ያስጠላል፣ ያሳዝናል። ብቻ የሰው ልጅ ከባድ ነው። ከሰው ልጅ ክፋት እኔ እንጃ ከብዙ ነገር ከብዙ ስህተት ብዙ ትምህርት እንወስዳለን። ግን አንዳንዴ እመኑኝ ከማንኛው ስህተት ትምህርት መውሰድ እንዳለብን እንኳን ማወቅ አንችልም። ማንኛው ስህተታችን ትምህርት እንደሚያስተምረን አናውቅ። አንዳንዴ ልክ እንደ እውር ልክ እንደማይሰማ ሰው በተደጋጋሚ አንድ ጥፋት የሚያጠፋ ሰው እኔ እንጃ ይገርመኛል። የእውነት ልብህ አለ ወይስ የለም? ማሰብ ይችላል ይህ ሰው ወይስ ማሰብ አይችልም? ይህንን ነገር ራሴን ጠይቃለሁ። በጣም ብዙ ጊዜ በጣም ብዙ ጊዜ ከምነግራችሁ በላይ ራሴን በጣም ብዙ ጊዜ ጠይቃለሁ። ግን አሁን ላይ እንደው ፈጣሪ ሁላችንንም ልብ ይስጠን፣ ሁላችንንም ስህተት አንሰራም አይባልም። ሁላችንም ስህተት እንሰራለን ጥፋት እናጠፋለን። ግን ለጥፋታችን ሁላችንም ቅጣታችንን እናገኛለን። ይሄ የሚቀር ነገር አይደለም ቀሪም አይሆንም። ሊሆን የሚችለውም ደግሞ ሁሉም ነገር በአላህ እጅ ነው እንጂ በእኛ እጅ አይደለም። የሰው ልጅ ሰበብ ነው። አላህ ደግሞ ሁሉን ነገር ያደርጋል። አላህ አድራጊም ፈጣሪም ሰጭም ነሽም ነው። በዚህ ነገር ላይ በጣም አምናለሁ።